ሰላይ ማራኪ ቤተሰቦች እንደ መንቆይታችኋል፣ በአዳዲስ መረጃዎች ተመልሰናል። የምርት አቀናባሪዎች ዊዝሆልዲንግ ታክስ መነሳቱን ገንዘብ ሚኒስቴር በጻፈው ደብዳቤ አስታውቋል። የገቢዎች ሚኒስቴር በጥቅምት ወር 2018 ባሰራጨው ሰርኩላር ግዢ የሚፈጸም ክፍያ ላይ የነበራቸው ተደጋጋሚ ቅሬታ ላይ የገንዘብ ሚኒስቴር ውሳኔ መስጠቱን ገልጿል። ይህም እንደ ትልቅ እፎይታ የሚቆጠር ነውም ተብሏል። በሌላ ዜና፣ አንድ ባለ አክሲዮን በአንድ ባንክ ውስጥ ሊኖረው የሚችለውን የባለቤት የባለቤትነት ድርሻ መጠን በተመለከተ፣ በግለሰብ ደረጃ የሚመዘገብ ባለአክሲዮኑ ከባንኩ ጠቅላላ አክሲዮኖች ውስጥ መያዝ የሚችለው ድርሻ ብሔራዊ ባንክ ከፍ አድርጎታል። እንዲሁም የውጭ ሀገር ዜጎች፣ የውጭ ሀገር ዜግነት ያላቸው ኢትዮጵያውያን ድርጅቶች በባንኩ ውስጥ ሊይዙ የሚችሉት አጠቃላይ የአክሲዮን ድርሻ በከፍተኛ ሁኔታ መጨመሩ ባንኩ ባወጣው መመሪያ አስቀምጧል። ሆኖም እንደ ሀገር ውስጥ ባለሀብት መቆጠር የሚመረጥ ሰው የተከፈለ ካፒታሉን በኢትዮጵያ ብር መክፈል እንዳለበትም ተደንግጓል። በሌላ መረጃ አንድ የሀገር ውስጥ ኩባንያ ከቻይናው ግዙፍ የከባድ ተሽከርካሪዎች አምራች ሻክማን የተባለ የቻይና ኩባንያ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎቹን በሀገር ውስጥ መገጣጠም ሊጀምር መሆኑ ታውቋል። የማራኪ ፕሬስ ቤተሰቦች እነኝን መረጃዎች አሁንም እናስደምጣቸው ይሆናል። መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ከጠቀሟችሁ ቻናሉን ሰብስክራይብ ማድረጋችሁን እናስታወሳችኋለን። ትውልድ ኢትዮጵያውያን የውጭ ሀገር ዜጎች በባንክ ላይ የባለቤትነት ድርሻንና አክሲዮን ዝውውርን መቆጣጠር የሚያስችል ረቂቅ መመሪያ ተዘጋጀ። የኢትዮጵያ ብሔራዊ ባንክ የውጭ ዜጎች እና የውጭ ዜግነት ያላቸው ኢትዮጵያውያን በባንኮች ውስጥ ሊኖራቸው የሚችለውን የባለቤትነት ድርሻና ገደብ እንዲሁም ተጽዕኖ ፈጣሪ ባለ አክሲዮኖችን የአክሲዮን ዝውውሮችን በተመለከተ ድንጋጌዎችን ያካተተ ረቂቅ ተዘጋጅቶ ውይይት ሊካሄድበት ስለመሆኑ ተጠቆመ። የኢትዮጵያ ብሔራዊ ባንክ የባንክ ስራ ፍቃድና ቁጥጥርን የሚመለከተው አዋጅ ተንተርሶ የወጣው ይህ ረቂቅ በአዋጅ የተቀመጡ ድንጋጌዎችን ለ ማስፈጸም የሚውል ነው። የአክሲዮን ዝውውሮችን የመቆጣጠሩ ስራ ከዓለም አቀፍ አሰራር ጋር እንዲጣጣም ለማድረግ ጭምር ታስቦ የተዘጋጀው ይህ ረቂቅ በተለይ የአክሲዮን ዝውውሮችን በተመለከተ አዲስ ድንጋጌ የተካተተበት ነው። ይህም በአንድ ባንክ ውስጥ ከሁለት መቶ በላይ የባለቤትነት ድርሻቸውን ሲያዘዋውሩ የሚፈልጉ ባለ አክሲዮኖች የአክሲዮን ዝውውሩ ተፈጻሚ የሚሆነው በብሔራዊ ባንክ ሲጸድቅ ብቻ መሆኑን ተገልጿል። በባንኮች ውስጥ ከሁለት መቶ በላይ ድርሻ የያዙ አክሲዮኖች ዝውውር ሲደረግ የኢትዮጵያ ብሔራዊ ባንክን ይሁንታ ካላገኘ ዝውውሩ እንደማይተገበርም ያመላክታል። የኢትዮጵያ ብሔራዊ ባንክ እስካሁን ባለው አሰራር የአክሲዮን ዝውውሮችን የተመለከቱ የቁጥጥር ስራዎችን የሚካሄድበት ድንጋጌ ያልነበረው ሲሆን፣ አሁን ግን ተጽዕኖ ፈጣሪ የሚባሉ ባለ አክሲዮኖች የአክሲዮኖች ዝውውሮችን የሚፈቅድበትና የሚቆጣጠርበትን ይሆናል የተባለው አዲስ ረቂቅ አዋጅ ከባለድርሻ አካላት ጋር በመተባበር ከተመከረበት በኋላ ስራ ላይ የሚውል እንደሚሆንም ይጠበቃል። በአዲሱ ረቂቅ መመሪያ መሰረት የኢትዮጵያ ብሔራዊ ባንክ ከሁለት መቶ በላይ ደረጃ ያላቸውን የአክሲዮን ዝውውሮች ሲደረጉ በኢትዮጵያ ብሔራዊ ባንክ ማጸደቅ ግዴታ ከመሆኑ ባሻገር ከፍተኛ የአክሲዮን ድርሻ ያላቸው ባለ አክሲዮኖች የአክሲዮኖቻቸውን ዝውውር ለማድረግ ሲፈልጉ የባለ አክሲዮኖችን ማንነት የሚገልጽ ዝርዝር መረጃ ማቅረብ ይጠበቅባቸዋል። የኢትዮጵያ ብሔራዊ ባንክ የአክሲዮን ባለቤቶችን በተለይ፣ አንድ ባለ አክሲዮን በአንድ ባንክ ውስጥ ሊኖረው የሚችለውን የባለቤትነት ድርሻ መጠን በተመለከተ በግለሰብ ደረጃ የሚመዘገብ ባለ አክሲዮኑ ከባንኩ ጠቅላላ አክሲዮኖች ውስጥ መያዝ የሚችለው ሰባት በመቶ ድረስ ብቻ እንደሆነም አመልክቷል። የባንክ ስራ ፍቃድ ቁጥር አዋጅ ከመሻሻሉ ቀደም ብሎ አንድ ባለ አክሲዮን ባንክ ውስጥ ሊኖሩ የሚችለውን የባለቤትነት ድርሻ ከአምስት በመቶ በላይ መሆን እንደሌለበትም የሚደነግቅ እንደነበረም ይታወሳል። ሰሞኑን ይፋ በሆነው ረቂቅ ግን ግለሰብና ባለ አክሲዮኖች የባለቤትነት ድርሻ እስከ ሰባት በመቶ ድረስ መሄድ የሚችል መሆኑ ነው። የውጭ ሀገር ዜጎች፣ የውጭ ሀገር ዜግነት ያላቸው የሚያደርጋቸው ኢትዮጵያውያን ድርጅቶች በባንክ ውስጥ ሊይዙ የሚችሉት አጠቃላይ የአክሲዮን ድርሻ 49 በመቶ ይደርሳልም ተብሏል። አስር በመቶ ወይንም ከዚያ በላይ የባለቤትነት መብት ያለው አካል ወይንም ደግሞ ማንኛውም ሕጋዊ ለአካለ መጠን የደረሱ ልጆች በባንክ ውስጥ አክሲዮን ካላቸው እንደ አንድ ባለአክሲዮን የሚቆጠር እንደሚሆንም በረቂቁ ተጠቅሷል። አግባብነት ባለው ሕግ መሰረት ኢትዮጵያዊ ተወላጅ የሆነ ሰው ወይንም ሙሉ በሙሉ በነዚህ አግባብነት ባለቤትነትና የተያያዘ የተቋቋመ ድርጅትና እንደ ሀገር ውስጥ ባለሀብት መቆጠር የሚመርጥ ሰው የተከፈለ ካፒታሉን በኢትዮጵያ ብር መክፈል እንዳለበትም ይደነግጋል። ነገር ግን ከዚህ ኢንቨስትመንት የተገኘ ማንኛውም ገቢ በውጭ ምንዛሬ የማይተላለፍለት መሆኑን አዲሱ ረቂቅ መመሪያ ከመውጣቱ በፊት ባለ አዋጅ ላይ መገለጹ ይታወሳል። ቀደም ብሎ በሰጠው ድንጋጌም ሆነ በረቂቅ አዋጁ መመሪያ ለውጭ ዜጎች የተለያዩ መስፈርቶችና ሊያሟሉ ይገባቸዋል ያላቸውን ጉዳዮች ረቂቅ መመሪያው በግልጽም አስቀምጧል። የኢትዮጵያውያንና የውጭ ሀገር ዜጎችን በተመለከተ ህጋዊ እውቅና ባለው አካል የተረጋገጠ ህጋዊ ፓስፖርት ቅጂ፣ አድራሻ ቁጥሮችና የተመዘገቡ ካፒታል ዋጋ፣ ጉልህ የሆነ የአክሲዮን ድርሻ ያላቸውን ህጋዊ ባለ አክሲዮኖችን ይፋ ማድረግም ይኖርባቸዋል። የአክሲዮን ዝውውሮችን በሀሰተኛ መረጃ ላይ የተመሰረቱ ሆኖ ከተገኙም እነዚህ በሀሰተኛ መረጃ ላይ የተመሰረቱ የአክሲዮን ዝውውሮች ላይም የሚሽር ስለመሆኑ ረቂቁ ያመላክታል። የማራኪ ፕሬስ ተመልካቾቻችን ሰብስክራይብ እንደታደርጉ እያስታወስናችሁ ወደ ቀጣዩ የታክስ ጉዳይ መረጃ አለፍን። ስንዴ ምርት አቀናባሪ አምራቾች ለረጅም ጊዜ ሲያቀርቡት የነበረው ቅሬታ መፈታቱ ተገለጸ። ለብዙ ጊዜ በገቢዎች ሚኒስቴርና በስንዴ አቀናባሪዎች አጨቃጫቂ የነበረው የታክስ ጉዳይ መፍትሄ አግኝቷል። የገቢዎች ሚኒስቴር ጥቅምት አራት ቀን 2018 ዓ.ም ባሰራጨው ሰርኩላር የስንዴ ምርት አቀናባሪ አምራቾች ለስንዴ ግዢ የሚፈጸም ክፍያ ላይ የነበራቸው ተደጋጋሚ ቅሬታ ላይ የገንዘብ ሚኒስቴር ውሳኔ መስጠቱን ገልጿል። ከገንዘብ ሚኒስቴር በዶክተር እዩብ ተካልኝ ወይንም የቀድሞ ሚኒስትር ዴኤታ የተፈረመ ቀድመውና ለገቢዎች ሚኒስቴር የተላከው ደብዳቤ ጉዳዩ ለብዙ ጊዜ ለአምራች ኢንዱስትሪ ውስጥ ለሻጭ ጫና እየፈጠረ መሆኑን በመጥቀስ ብዙ ጥያቄዎች ይቀርቡበት እንደነበርም አንስቷል። በገንዘብ ሚኒስቴር የተጻፈው ደብዳቤ ለስንዴ ግዢ የሚፈጸም ክፍያ ላይ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑ የተገለጸ ሲሆን የታክስ ውሳኔ ማስታወቂያ ደርሷቸው በታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤት በሂደት ላይ ያሉና በቀጣይ የታክሱን ትክክለኛነት ለማጣራት በሚደረጉ የኦዲት ስራዎችም ላይ ውሳኔው ተፈጻሚ እንደሚሆንም ያዛል። የግብይት ስነ ስርዓቱም ወደ ዘመናዊነት ተቀይሮ ትክክለኛ የግዢ ደረሰ ማግኘት እስኪቻል ድረስ የስንዴ ግዢ በግዢ ማረጋገጫ የተፈጸመ ግብይት ከሆነ የገንዘብ መጠን ሳይገደበው የተፈጸመው ክፍያ ለስንዴ ሻጩ በባክ የተላለፈ መሆኑ የስንዴ ዱቄቱ በስታንዳርዱ መሰለት ስለመመረቱ የተረጋገጠ ገቢውን ለማመንጨት የወጣው ወጪ ተቀባይነት እንዲኖረው የሚያስችል ስርዓት በታክስ ባለስልጣኑ በኩል እንዲዘረጋ መወሰኑንም ይጠቅሳል። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀመር መሆኑ ተገለጸ። ቢአይካ ጄኔራል ቢዝነስ ኃላፊነት የተወሰነ የግል ኩባንያ ከቻይናው ግዙፍ የከባድ ተሽከርካሪዎች አምራች ሻክማን የተባለ የቻይና ኩባንያ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀመር መሆኑን አስታውቋል። የተቋሙ ማኔጂንግ ዳይሬክተር አቶ ሚካኤል ካሳ በሶስት ወራት ውስጥ የከባድ ተሽከርካሪዎች መገጣጠሚያ ፋብሪካ ዝግጅቱን አጠናቆ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በሀገር ውስጥ መገጣጠም እንጀምራለን ብለዋል። በዚህ ዓመት ስራ የሚጀምሩ 150 በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለማስገባት የሚያስችላቸውን ስምምነት ከሻክማን ኩባንያ ዋና ስራ አስፈጻሚ ሚስተር ጂጋ መፈራረማቸውንም አክለው ገልጸዋል። አጭር ሊባል በሚችል ጊዜ ውስጥ ወደ ስራ ለማስገባት እቅድ የተያዘለት ኩባንያው በመጀመሪያው ዙር የምርቱ ወቅት 1500 ተሽከርካሪዎችን በአመት የመገጣጠም አቅም እንደሚኖረው አቶ ሚካኤል ተናግረዋል። የከባድ ተሽከርካሪዎች መገጣጠሚያ ፋብሪካው ሁለተኛ ዙ የማምረት አቅሙ ሶስት ሺህ ተሽከርካሪዎችን የመገጠጠም እቅድ እንዳለው ገልጸዋል። ከሚገጣጠሙ ተሽከርካሪዎች ውስጥ ጭነቶችን ተሽከርካሪዎችንና ማሽኖችን የሚሸከም ካሶኒ እና ሎቤል ከባድ ተሽከርካሪዎች እንደሚገኙበትም ማወቅ ተችሏል። ፋብሪካው በጥራትና በቴክኖሎጂ የተሻለ የሚባል እንደሚሆንም ማኔጂንግ ዳይሬክተሩ ገልጸዋሉ። የማራኪ ፕሬስ ቤተሰቦች ለዛሬ ያዝንላቸው መረጃዎች እነኝን ይመስሉ ነበረ። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።